ዛሬ ጌታ ያስተማረኝ ልንገራችሁ። ገደብ በሌለው በረከት ተባርከናል። ይህንን መቼስ ታውቁታላችሁ። የተሰጠን በረከት በፍጹም ገደብ የሌለው ነው። ዴር ኢዝ ኖ ሊሚቴሽን። ገደብ በሌለው በረከት ተባርከናል። ነገር ግን ይሄ የተሰጠንን ገደብ የሌለውን በረከት ልንቀበልበት የመጣንበት መቀበያችን አንሶ ቢሆንስ ላሳያችሁ። ቆይ ምን ለማለት እንደፈለግኩኝ ኤልሳ ከነቢያት ወገን የነበረችውን ሴት ምን እንዳደርግልሽ ትሻ ያለሽ ብሎ ጠየቃት። ብዙ ጊዜ እንደምታውቁት ኢየሱስ ክርስቶስ ምን እንዳደርግልህ ትፈልጋለህ እያለ ይጠይቅና ከዛ በኋላ ደግሞ እንደ እምነት ይሁንል እንደ እምነትሽ ይሁንልሽ እያለ ሲፈውሳቸው፣ ካሉበት ችግር ሲያወጣቸው ብዙ ጊዜ እናያለን። ነገር ግን እንመለስና ወደ ኤልሳና ወደዛ ሴት ታሪክ ማለት ነው ልንገራቸው የሆነውን ሌላ ነገር ደግሞ እየጠየቃት በቤትሽ ምን አለ? እሷም ምን አለችው? አንዲት ከዘይት ማሰሮ በቀር በቤቴ ምንም የለም አለችው። ከዛ ግን እዚህ ጋር ደስ የሚለው ነገር በኤልሳ በኩል ማለት ነው ልምት የሆነ ብለሲንግ የለም። ኤልሳ በረከቱ ገደብ እንደሌለው ያውቃል። የሚሰጣት በረከት አን ልምትድ እንደሆነ ማለት ነው ያውቃል። ስለዚህ ምን ብሎ አላት? ከሰፈር ውስጥ ከጎረቤቶችሽ ማሰሮ ሰብስበሽ ይዘሽ ና ያላት ተዋሽና ይዘሽ ና ያላት ያገኘችውን የቻለችውን ያህል ማለት ነው አታሳንሽው ሁሉ ብሎ ብሏታል ከዛ ሌላ ያላት ነገር ደግሞ ምንድን ነው በሩን ዝጊው በሩን ከዘጋሽ በኋላ ዘይቱን በማሰራው አገላብጭው ይላታል እናንተ ታሪኩን ሄዳችሁ አንብቡት እዚህ ጋር አስቀምጭላችኋለሁ ሙሉ ታሪኩን ስታንቡት በጣም በጣም የሚባርቅ ታሪክ ነው የተዋሰችው ይዛ የመጣችው የዘይት ማሰሮ እስኪያልቅ ድረስ ዘይቱን እያገላበጠች ይሞላ ነበረ ከዛ ልጇን ሌላ ማሰሮ ብላ ስትጠይቅ ልጇ ምን ይላታል አልቋል የለም ይላታል እና የዛን ሰዓት ዘይቱ አቆመ ነገር ግን ኤልሳ በእጇ በረከትን አሳልፎ ሰጥቷታል አዝ ሎንግ አዝ ሺ ጋት ሰምቲንግ ማለት ነው የቻለችውን ያህል ማሰሮ ብትደረድር ያ ዘይት ያቀረበችውን ማሰሮ ሁሉ እስክትሞላ ድረስ አያልቅም ነበረ። ማሰሮ ሲያልቅ ነው ዘይቱ ያለቀው። ከዛ ደግሞ ወደ አዲስ ኪዳን ደግሞ ስንመጣ ኢየሱስ ክርስቶስ ውሃ ልትቀዳ የመጣቸዋን ሴት ያገኛትና ውሃ አጠጭኝ ይላታል። አሁንም እዚህ ጋር የሚገኝበትን ቦታ አስቀምጬላችኋለሁ። ሄዱና ሙሉ ክፍሉን አንብቡት። ከዚህ እየተመላለስኩ እንዳልቀዳ ይሄ የማያልቀውን ውሃ ስጠኝ ስትለው ምን ይላታል ከዚህ የሚጠጣ ከዚህ ከጉድጓድ ውሃ የሚጠጣ እንደገና ይጠማል እንደገና